ሰላም፣ ሰላም እንደምን አላችሁ ውድ አድማጭ ተመልካቾቻችን። በዛሬሽታችን ይዤላችሁ የቀረብኩት በዚህ ሳምንት የተለያዩ የመኪና ገበያ ላይ የዋጋ ቅናሽ ተስተውሏል። ይህንንም ተከትሎ የትኞቹ መኪኖች ላይ የዋጋ ቅናሽ አሳዩ፣ እንዲሁም በምን ያህል ብር የተሸጡ ነው መኪኖቹስ ምን አይነት ፊቸር አላቸው የሚለውን በስፋት እናያለን። ከመረጃዎቹ ጋር አብሬያችሁም ቆየው አዱን ያስነኝ መልካም ቆይታ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል ላይ ከመኪና ጋር የተገናኙ የተለያዩ መረጃዎችን ይዘላችሁ ስለምንቀርብ ሰብስክራይብ አድርጉ። እንዲሁም ቪዲዮ ሲለቀቅ በቶሎኝ ደርሶ የደኑታ ነው። የዋጋ ቅናሽ ተደርጓል ብለን የምነግራችሁ ሁሉም የመኪና ገበያ ላይ ነው ማለት አይደለም። በአዲስ አበባ ውስጥ ያለው የመኪና ገበያ ከአንዱ ቦታ አንዱ ቦታ ከፍተኛ ልዩነት ያለው ሲሆን እኛ ይዘንላችሁ የምንቀርበው በገበያ ውስጥ ጥሩ የሚባል የዋጋ ቅናሽ ያሳዩትን እንዲሁም ቀጥታ ልናገናኛችሁ የምንችላቸውን ተሽከርካሪዎችን ብቻ ነው። እነዚህ መካከል የመጀመሪያው ቢዋይዲ ሶንግ ፕላስ የሚባል ተሽከርካሪ አንዱ ነው። ይህ የ2025 ሞዴሉ ነው። እነዚህ ሸርካሪዎች ፖሊታይ ፓቾ ኤስቪ የሚባል ነው። አምስት መጫን ይችላሉ። እነዚህ መኪኖች የተገጠመላቸው የሌት ሞተር 218 የፈረስ ጉልበት ማምጨት የሚችል ሲሆን የተገጠመላቸው ባትሪ ደግሞ ባለ 71 ኪሎዋት አወር ሊቲየም አየን ፎስፌት ባትሪ ነው። ፖሊታይ ፓቾ ኤስቪ እንደሆነ ነገራችሁ ነበር። ቶፕ ስፒዳቸው 175 ኪሎ ሜትር በሰዓት ሲሆን በአንድ ጊዜም እስከ 605 ኪሎ ሜትር የመጓዝ አቅም አላቸው። ከመሬት ያላቸው ከፍታ 170 ሚሊ ሜትር ሲሆን፣ እነዚህ መኪኖችም ከሌሎቹ ኤስቪ ሸርካሪዎች አንጻር በዛ ያሉ ፊቸሮች ተካተውላቸዋል። ነገር ግን በገበያ ውስጥ የ2024 እና 2025 ላይ አንዳንድ ልዩነት አላቸው። የ2025 በሚሆንበት ጊዜ ያሉት ፊቸሮች ተጨማሪ የምታገኟቸው ሲሆን ከነዚህ መካከል ከዚህ በፊት ከምታገኙት ዋርለስ ስልክ ቻርጅ ማድረጊያ ተጨማሪ አቅም ያለው እና በቶሎ ስልካችን ቻርጅ የሚያደርግላችሁ ባለ 50 ዋት ዋርለስ ስልክ ቻርጅ ማድረጊያ የምታገኙ ሲሆን እንዲሁም ለኋለኛ ወንበሮቹ ቬንቲሌሽን ተገኝኖሯቸዋል። ከዚህ በተጨማሪም የተገጠመለት ባለ 15 ፉቴም ስክሪን አፕግሬድ ተደርጎ የቀረበ ነው። የ2025 ሞዴሉ ይህ ፊቸር በተጨማሪ ከዚህ በፊት የምናውቃቸውም የተለያዩ ፕሬዋርኒንግ፣ ሶስት ስልሳ ካሜራ፣ ብሉቱዝ፣ ክሩዝ ኮንትሮል፣ ዶዋል ዞን ኤር ኮንዲሽኒንግ፣ ፓወር ሲት፣ ክላይሜት ኮንትሮል፣ ማሞቅ እንዲማቀዝቀዝ የሚችሉ ወንበሮች፣ የሌዘር ወንበሮች፣ ናቪጌሽን ሲስተም 360 እንዲሁም ሌሎችንም ፊቸሮች አንድ ላይ ይዞ የቀረበ ነው። እነዚህ መኪኖች ከዚህ በፊት ሲሸጡበት ከነበረው ዋጋ በመቶ ሺህ ብር የዋጋ ቅናሽ አሳይተው በዚህ ሳምንት ከ6 ሚሊዮን ብር ጀምሮ ለገበያ ቀርቦ እናገኛቸዋለን። ሌላኛው ተሽከርካሪ ደግሞ እኔ በግሌ ሞዶ ተሽከርካሪ ነው። የ2025 ሞዴል ቢዋይዲ ኢቱ የሚባል ተሽከርካሪ የተሽከርካሪ ፖሊታይፑ ሀችባክ የሚባል ሲሆን አምስት ሰው መጫን ይችላል። ዛሬ ይዤላችሁ የቀረብኩትም የ2025 ሞዴሉን የሁለተኛ ወሩን ነው። የተሽከርካሪ ከሌሎቹ በዚህ ዋጋ ከምታገኟቸው የእንዳጅ መኪኖች እንኳን የተሻለ ጉልበት ማመንጨት የሚችል ባለ 94 የፈረስ ጉልበት ሞተር የተገጠመለት ሲሆን በአንድ ጊዜ ቻርጅም 45 ኪሎ ሜትር መጓዝ የሚያስችለው ባለ 43 ኪሎዋታወር ሊቲየም ባትሪ ተገጥሞለታል። ቶፕ ስፒዱም ቢሆን እስከ 130 ኪሎ ሜትር በሰዓት የመጓዝ አቅም አለው። ከመሬት ያለው ከፍታ ከሌሎቹ ተሽከርካሪዎች የወጣላቸው የመሸጫ ዋጋ ከዚህ በፊት የዛሬ ሳምንት አካባቢ 3250000 ብር ብያችሁ ነበረ። ያ ግን የ2024 ሞዴሉ ነው። 2025 ሞዴሉ እስከ 3 ሚሊዮን 400000 ብር 500000 ብር ሲጠሩ የነበረ ሲሆን በዚህ ሳምንት ግን ከ3 ሚሊዮን 300000 ብር ጀምሮ ማግኘት ትችላላችሁ። እኛው ተሽከርካሪ ደግሞ የ2024 ሞዴል ቲዮታ ላንድ ክሩዘር ፕራዶ አይፎርስ ሃይብሪድ የሚባሉት ናቸው። እነዚህ መኪኖች የ2024 ሞዴሉ ከነበሩት የብራዶ ሞዴሎች ሙሉ ለሙሉ ቦዲ ቀይሮ ነው የመጣው። የተሽከርካሪ ላይ የተገጠመለት ኢንጅን በምናይበት ጊዜ ባለ ሁለት ነጥብ አራት ሌትር አራት ሲሊንደር ሃይብሪድ ኢንጅን የተገጠመለት ሲሆን የተገጠመለት ትራንስሚሽን ደግሞ ባለ ስምንት ስፒድ አውቶማት ትራንስሚሽን ተገጥሞታል። ይህም ተሽከርካሪ 326 የፈረስ ጉልበት ማመንጨት ይችላል። የመኪናው ድራይቭ ታይፕ እንደሌሎች ገበያው ውስጥ ከምናገኛቸው ፍሮንት ዊል ወይ ደግሞ ሪልዊል ድራይቭ አይደለም። የተሽከርካሪ ፎር ዊል ድራይቭ የሚባል ድራይቭ ሲስተም የተገጠመለት ነው። መኪኖቹ በዋነኝነት ለኦፍሮድ ተብለው የተሰሩ ሲሆን ለከተማ ውስጥም ከፍተኛ ምቾት ያላቸው ተሽከርካሪዎች ናቸው። እነዚህ መኪኖች ላይ ከምናገኛቸው የተለያዩ አስገራሚ ፊቸሮች መካከል ባለ 12 ኢንች ኢንፎቴንመንት ስክሪን፣ አስራ አራት ጄቢኤል ስፒከር ተጠቃሽ ናቸው። እነዚህ መኪኖችም በሳምንት ከ27 ሚሊዮን ብር ጀምሮ ለገበያ ቀርበዋል። ሌላኛው ተሽከርካሪ ደግሞ ቢዋይዲ ዩዋን አፕ የሚባል ተሽከርካሪ ነው። እነዚህ መኪኖች ፖሊታይባቸው ኤሲቪ የሚባሉ ሲሆን ከቢዋይዲ ኢቱ ከፍ የሚሉ ተሽከርካሪዎች ናቸው። እነዚህ መኪኖች ላይ የተገጠመላቸው የሊት ሞተር 177 የፈረስ ሁለት ማምጨት የሚችል ሲሆን አብዛኞቹ ላይ ተገጥሞ የምናገኘው ባትሪ ደግሞ ባለ 45 ኪሎዋትወር ሊቴማይን ፎስፌት ባትሪ ተገጥሞታል። እነዚህ መኪኖችም በአንድ ጊዜ ቻርጅ 400 ኪሎ ሜትር መጓዝ የሚችሉ ሲሆን ቶፕ ስፒዳቸውም 160 ኪሎ ሜትር በሰዓት ነው። ከመሬትም ያላቸው ከፍታ 160 ሚሜ ከፍታ አላቸው። እነዚህ መኪኖች በሳምንት በ50 ፐርሰንት የባንክ ብድር ለገበያ የቀረቡ ሲሆን ለመኪኖቹ የከለር አማራጭም ዋጋቸው ልዩነት አላቸው። በ50 ፐርሰንት የባንክ ብድር ግሬ ከለር ያለው የ2024 ሞዴሉ በ4 ሚሊዮን 500 ሺ ብር ለገበያ የቀረበ ሲሆን በነጩ ከለር ደግሞ በ4 ሚሊዮን 600 ሺ ብር ለገበያ ቀርበዋል። ይህ የ50 ፐርሰንት የባንክ ብድራቸው ነው። ለምን ያህል ጊዜ ነው ብድሩ የሚቆየው? ካለን አምስት ዓመት የሚቆይ ብድር ያላቸው ሲሆን ወለዱም በ21 ፐርሰንት ኢንተረስት ነው። እነዚህ መኪኖችም በሚገዙበት ጊዜ ወራዊ ክፍያ የሚሆነው 61 ሺ የኢትዮጵያን ብር ነው የሚሆነው። እኛው ደግሞ የዋጋ ቅናሽ አሻሳጊ ተሽከርካሪ የ2025 ሞዴል ቢዋይዲ ሴጉል ነው። እነዚህ ሽከርካሪዎች ቦዲ ታይባቸው ሃችባክ የሚባሉ እና አምስት ሰው መጫን እንችላሉ መኪኖች ላይ የተገጠመላቸው የሞተር 74 የፈረስ ጉልበት መመንጨት የሚችል ሲሆን የተገጠመላቸው ባትሪ ደግሞ ባለ 38 ኪሎዋት አወር ሊቴማይን ፎስፌት ባትሪ ነው። ይህም መኪናውን በአንድ ጊዜ 400 ኪሎ ሜትር መጓዝ ያስችለዋል። ቶፕሲዱ 130 ኪሎ ሜትር በሰዓት ሲሆን ከመሬት ያላቸው ከፍታም 155 ሚሊ ሜትር ከፍታ አላቸው። 2025 ሞዴሉ ከ2024 አንዳንድ የሚለይ ነገር አላቸው። ከእነዚህ መካከል ማሞቅ የሚችሉ ወንበሮች እና ኤሌክትሪካሊ አጀስተብል የሆኑ ወንበሮች ተገጥሞላቸው እናኛለን። እነዚህ መኪኖችም በኢሳምስ ሲወጥበት የነበረው ዋጋ ከባለፉ ሳምንታት አንጻር ትንሽ ዋጋ ቅናሽ አሳይተዋል። ከዚህ በፊት እነዚህ መኪኖች በገበያ ውስጥ ሲሸጡበት የነበረው ዋጋ በ2025 ሞዴሉ ወደ 3 ሚሊዮንና 3 ሚሊዮን 100 ሺህ ብር የነበረ ሲሆን አሁን ባለው ሀገራችን ውስጥ የዋጋ ቅናሽ እንዲሁም በቻይና ውስጥ ባለው የዋጋ ቅናሽ አማካኝነት የ2025 ሁለተኛ ወር ምርት የሆኑ ተሽከርካሪዎች በ2 ሚሊዮን 800 ሺህ ብር ለገበያ ቀርቡ እናገኛቸዋለን። ሌላኛው ተሽከርካሪ ደግሞ ሃይከን ዜድ 03 የሚባል ተሽከርካሪ ነው። የተሽከርካሪ ፖሊ ታይፑ ኢሲቪ የሚባል ሲሆን አምስት ሰው መጫን እንችላለን። እነዚህ መኪኖች የተገጠመላቸው የሬፍ ሞተር 182 የፈረስ ጉልበት ማመንጨት የሚችል ሲሆን የተገጠመለት ባትሪ ደግሞ ባለ 55 ኪሎዋት አወር ሊቲየም አየን ባትሪ ሳይድ ሞልታል። እነዚህ መኪኖች ቶፕ ስፒዳቸው 60 ኪሎ ሜትር በሰዓት ሲሆን ድራይቭ ታይፓቸውም ፍሮንት ዊል ድራይቭ ነው። አንድ ጊዜ ምን ያህል ኪሎ ሜትር መጓዝ ይችላሉ ካልን እነዚህ ተሽከርካሪዎች 430 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን በ2024 ሞዴል ተሽከርካሪዎቹ በካሽ ይወጣላቸው የመሸጫ ዋጋ በ3 ሚሊዮን 500 ሺህ ብር ለገበያ የቀረቡ ሲሆን በ50 ፐርሰንት የባንክ ብድር ደግሞ በ4 ሚሊዮን ብር ለገበያ ያቀርበዋል። በ50 ፐርሰንት የባንክ ብድሩም ወራዊ ምን ያህል ይመጣል ካለን በ54105 ብር ወራዊ ክፍያ ለገበያ ያቀርበዋል። ሌላኛው ተሽከርካሪ ደግሞ ቲዮታ ቢዜድ ፎሪክስ የሚባል ተሽከርካሪ ነው። ይሄኛው ፕሮ ሞዴል ነው። እነዚህ መኪኖች ፖሊታ ይባቸው ክሮሶቨር ስቪ የሚባል ሲሆን አምስት የመጫን አቅም አላቸው። በአንድ ጊዜ ሻርጅም 615 ኪሎ ሜትር መጓዝ የሚያስችላቸው ባለ 72 ኪሎ ዋት አወር ሊቲየም አየን ባትሪ ተገጥሞላቸዋል። እነዚህ መኪኖች የተገጠመላቸው ይህ ሞተርም 214 የፈረስ ጉልበት ማመንጨት የሚችል አቅም አለው። እነዚህ መኪኖች ከመሬት ያላቸው ከፍታ 25 ሚሜ ከፍታ ያለው ሲሆን እነዚህ መኪኖች ላይ የምታገኟቸው ዋና ዋና ፊቸሮችም አዳፕቲቭ ክሩዝ ኮንትሮል፣ ማሙቅ እንዲሁም አገዝቀዝ የሚችሉ ወንበሮች፣ ማሙቅ የሚችል መሪ፣ ብሬክ አሲስት፣ ሌን ዲፓርቸር ዋርኒንግ፣ አውቶማቲክ ሄድላይት፣ ዋየርለስ ቻርጅ ማድረጊያ፣ ዱዋል ዞን ክላይሜት ኮንትሮል ሰባት ኢንጂ አር ዲስፕሌይ 12 ኢንች ፎቶ ስክሪን ዋየርለስ አፕል ካርፕሌይ እንዲሁም አንድሮይድ አውቶ ተጠቃሽ ናቸው። ከዚህ በጭማሪም መኪናው 360 ካሜራ ተገጥሞለት እናኛለን። ተሽከርካሪ በ50% የባንክ ብድር ይወጣለት፣ የመሸጫው ዋጋ በ6 ሚሊዮን 400 ሺህ ብር ለገበያ የቀረበ ሲሆን ድሩም ለ5 ዓመት የሚቆይ ነው። እነዚህ መኪኖችም በ21% የባንክ ወለድ ለገበያ የቀረቡ ሲሆን ወራዊ ክፍያ የሚመጣውም በ86,570 ብር ወራዊ ክፍያ ለገበያ ያቀርበዋል። ከአሁን ያሳየኋችሁን እንዲሁም ሌሎች ደግሞ አዳዲስ እንዲሁም ያገለገሉ የባንክ ብድር የሚተቻቸላቸው የተለያዩ ተሽከርካሪዎች አሉ። እነ ተሽከርካሪዎች የቴሌግራም ቻናላችን ውስጥ በመግባት መመልከት ትችላላችሁ። ከዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ፣ ሌሎች ደግሞ ከመኪና ጋር የተገናኙ መረጃዎች መከታፈሉ ከሆነ ሰብስክራይብ ያድርጉ። ታይ ሌሎች ከመኪና ጋር በተገናኙ መረጃዎች ከመገናኝ ድረስ መልካ መልካሁሉ ተመኘው